እንኳን ደስ አላችሁ ጨረቃ ፋሚሊ፣ እንዴት ናችሁ? እስካሁን ድረስ ፋሚሊ እኔ አላመንኩም፣ ማመን ተስኖኛል። ለምን ማመን እንደተሳነኝ የምንመለከተው ይሆናል ፋሚሊ፣ በምንመለከተው ይሆናል። በጣም ነርበስ ብኛለሁ እንዳየሁት ነው ኮሚኒቲ ፖስታቸውን በቃ ቀን ሙሉ ይህን ቪዲዮ ስጠብቀው የነበረው ነገር ነው። ነገር ግን ገና ቪዲዮን ከመጀመራችን በፊት ምን እናደርጋለን? ሻማ እናበራለን ፋሚሊ ሻማ እናበራለን። በጨረቃ ፋሚሊ ስም ሻማ እናበራለን። በጣም ነው ደስ ያለኝ ፋሚሊ። እርግጠኛ ነኝ እናንተም ደግሞ እንደኔ ደስ እንዳላችሁ በጣም እርግጠኛ ነኝ ፋሚሊ። ይሄ የብሩኬና ለሀይሚ በጣም ትልቅ ነገር ነው። የዛሬው ቀን በጣም ትልቅ ቀን ነው ፋሚሊ። በጣም ደስ ብሎኛል። ደስታዬንም ተካፈሉኝ ፋሚሊ። እንኳን ደስ አላችሁ እያላችሁ ጻፉላቸው። አሁን ቀጥታ ወደ ቪዲዮ እናልፋለን። ምን ይመስላችኋል? በሰማ ቀለበቱ በስማም ፋሚሊ ይህንን ይህንን ቀን እኮ ምን ያክል ምን ያክል ቀናት እንደጠበቅን ምን ያክል በቃ በየቪዲዮአችን የምንናገረውን ነገር ነው ዛሬ እውን እየሆነልን ያለው ፋሚሊ እውን እየሆነልን ያለው፣ እስከ የእስከ ዛሬው ልፋታችን ውጤታችን ነው ፋሚሊ ዛሬ እያየነው ያለ ነው የእስከ ዛሬው ውጤታችሁ ነው ፋሚሊ። ማይጨረቃ ፋሚሊ በጠቅላላ ደስ ብሎታል። ዛሬ በጣም የደስታ ቀን ነው፣ ሁሉም ሰው ጓጉቶ ሲጠብቀው የነበረ ነገር። ይሄን ደግሞ ሀይሚን አሰብኳል አሰብኳት የምሬ ነው። እኔ በጣም ደስ ብሎኛል እኔ ደስታዬ ከአቅሜ በላይ ሆኖ ከቁጥጥር ውጭ ሆኗል ፋሚሊ የምሬ ነው የምነግራችሁ እና እርግጠኛ ነኝ እናንተም ደግሞ እንደኔ እንደሆናችሁ እንደኔ እንደሆናችሁ። ተመልከቱ፣ ተመልከቱ ብሩኪ ስንት ነገር ሲነገረው እንደዚህ አድርግላት፣ እንደዚህ አድርግላት ሁሉም ጊዜ አለው ብሎ ነው፣ ሁሉም ጊዜ አለው በጊዜው ነው የሚሆን ብሎ ነው እንጂ ሳያስበው ቀርቶ እንዳልሆነ ይኸው ዛሬ አሳይቶናል ፋሚሊ አሳይቶናል ብሩኪ እና ሀይሚ እንወዳቸዋለን። ዘላለም አብራችሁ ኑሩ። ከዚህም በኋላ ደግሞ ሰርጋችሁን እንጠብቃለን የምትሉ ሰዎች ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተታችሁ ስጧቸው። እርግጠኛኝ የምነግራችሁ ፋሚሊ ይመለከቱታል፣ ያዩታል። እንደሚያዩኝ ደግሞ ሃንድረድ ፐርሰንት እርግጠኛ ነኝ ፋሚሊ ንገሯቸው። እኔው ራሴ እልክላቸዋለሁ። ቀለበት ላስርላት ምርር ርጎን ነው ያደካ ሃይሚና አሰብካት ፋሚሊ እንደዚህ አይነት ጊዜ ብሩኬ ጋር አሳልፋት አታቅም። ባይስ ሰሞን ፋሚሊ እያስለማመዳት ነበረ። ከዚህ በፊት የነበረው ቪዲዮ ብዬ አስባሉ። ከዚህ በፊት ምን አይነት ቪዲዮ እንደሰራ ብዬ አስባሉ። አምጥቶ ወይን ናብረን እንጠጣ ምናምን ነገር ነገ እያላት ነበረ። ፋሚሊ ዛሬ ይሄው ወንድማችን አቁርጡናል። ወንድማችን አቁርጡናል። ዛሬ ሰርፕራይዝ ነው የምትሆኑ ሰርፕራይዝ ነው በቃ በደስታ ነው የምታብደው ነው እልቀገኛ ልዩ ቀን ገቢኝ አለሽ ድናናናናናና ፋሚሊ ዛሬ ዛሬ ዛሬ እኔ አላቅም፣ ፋሚሊ ይሄ ቪዲዮ እንዴት እንደሚያልቅልኝ ፋሚሊ፣ እንዴት እንደሚያልቅልኝ አላቅም። በጣም በቃ አልገባችሁ በጣም እየሳሰውኝ ያለሁት ፋሚሊ፣ እንዲህ ወይኔ! እሺ ታገቢኛለሽ? ኧረ ብሩክ አትቀልድ፣ ወገቤ እያመመ ነው። ወገቤን እያመመ ነው። ወይኔ የስላሴ ስም፣ ብሩክ በስተ መጨረሻ ዊድዲት ዊድዲት፣ በዘነዘና ፋሚሊ ወይኔ በዘነዘና ተንበርክኮ ተንበርክኩ ሀይሚን ታገቢኛለሽ፣ ታገቢኝ። ወይኔ በጣም ደግሞ ገና ቆይ ላስብበት ልትለው ነው መሰለኝ። ወይኔ ሀይሚ እንኳን ደስ አለሽ። ምር ሀይሚን ብሩክም እንኳን ደስ አላችሁ። እኔ ቃላት ስላጣሁኝ ነው ቃላት ስላጠኝ ነው የምር ቃላት አጥቻለሁ። ዛሬ ለእናንተ በቃ የማደርገው ነው ያጣሁት። ምን ማለት እንዳለብኝ ራሱ ግራ እየገባኝ ነው። ፋሚሊ፣ በዚህን ሰዓት ይሄ ቪዲዮ አልገባችሁም? በቃ አልገባችሁም? በቃ ስንት ምን ያክል ጊዜ እየተመኘ ነው እንደነበረ ስንጨቀጭቃቸው፣ ለምን እንደዚያ ያደርግላትን፣ ብሩኬ ለምን እንደዚያ በጣም ብዙ ጊዜ ታውቃላችሁ። ደግሞ ምን ያክል ብሩኬን ፎርስ እንደሚደረግበት ለምን ቀለበት ያስርላትም፣ ልጅቷ እንደዚህ የሚያደርጋት እንደዚህ እንደዚህ ምናም በጣም ብዙ ሰው ብዙ ነገር ያወራ ነበረ። ይኸው ጊዜው ደርሶ ዛሬ አስደስቶናል። አስደስቶናል ከዚህም በላይ ደግሞ ሀይሚን ያስደስታታል ብዬ ተስፋ አደርጋለሁ። ፈጣሪ ያለው ነው የሚሆንና ይኸው ዛሬ ብሩኬ ቀለበት አድርጎላታል። ቀጣይ ደግሞ ወደ ሰርጉ ለመሄድ ደግሞ ያው መንገድ ላይ ናቸው፣ እያያቸው ነው እንግዲህ ከዚህ በላይ ምንም አይነት ማስረጃ የለም ብሩክና ዘላለም ኑሩልን። በስማ ሰላም፣ ሰላም! ውድና የተከበራችሁ ዩቲብ ቻናል ተከታታዮች እንደምናላችሁ፣ እንደምንቆያችሁ፣ ልኝ ሁሉ ሰላም። እኔ አለሁላችሁ፣ ዛሬም ተመልሼ መጥቻለሁ። በዛር ቪዲዮ ለየት ያለ ቪዲዮ ነው፣ ስናብረ እንመለከታለን። ስንትና ስንት የጓጓንበት፣ ስንትና ስንት ያለምነው፣ ስንትና ስንት የፈለግነው የተመኘነው ነገር ነው ዛሬ። እኔ ፋሚሊ እንዴት አልገባችሁም? ቀኑ በቃ ጭራሽ ሊሄድልኝ አልቻልም ሊሄድልኝ አልቻለም። ዛሬ ያየሁት ሬይቼ አይታችሁታል፣ ምን አይነት ነገር እንደተፖሰተ ፋሚሊ። ና እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ፕሊስ፣ ባካችሁ ፋሚሊ ሰብስክራይብ በማድረግ እኔን ወንድማችሁ አድርጉኝ። ሀያ ሺህ አስገቡኝ። ሀያ ሺህ ለመግባት አራት መቶ ሰው ነው የቀረኝ ፋሚሊ። ይኸውም አራት መቶ አይሞላም። ፕሊዝ፣ ባካችሁ ትንሽ ሰው ነው ሰብስክራይብ ያደረገኛል። ሰብስክራይብ በማድረግ እኔን ወንድማችሁ ብታደርጉኝ ደስ ይለኛል። ቀጥታ ወደ ቪዲዮ እናልፋለን። ሰርፕራይዝ ምን ይመስላችኋል? በስመ አብ ቀለበቱ በስማም ፋሚሊ፣ ይህንን ይህንን ቀን እኮ ምን ያክል ምን ያክል ቀናት እንደጠበቅን፣ ምን ያክል በቃ በየቪዲዮዋችን የምንናገረውን ነገር ነው። ዛሬ እውን እየሆነልን ያለው ፋሚሊ እውን እየሆነልን ያለው እስከ የስከ ዛሬው ልፋታችንን ውጤታችን ነው። ፋሚሊ ዛሬ እያየ ነው ያለ ነው። የስከ ዛሬው ውጤታችሁ ነው ፋሚሊ፣ ማይጨረቃ ፋሚሊ በጠቅላላ ደስ ብሎታል። ዛሬ ራልፈን ትልቅ ደረጃ ደርሰን በከባዱ በትልቅ ድግስ ይጋቡልናል። በትልቅ ድግስ ይህን እኮ ነው ፋሚሊ፣ ሁሉም ነገር እዮ ፋሚሊ። እንቁላል ቀስ በቀስ በእግሩ ይሄዳል። ይኸው የነ ብሩኬም ነገር እንደዛ ነው ፋሚሊ፣ ቀስ በቀስ ነው ሁሉም ነገር፣ በአንድ ጊዜ ቶፕ ላይ አይወጣም ፋሚሊ። ይህን ነገር ከነ ብሩክና ከነ ሀይሚ ተማሩ። የምሬ ነው ፋሚሊዎቼ ተማሩ። እኔ ደስ ብሎኛል ዛሬ ፋሚሊ፣ እናንተም እንደኔ ደስ ብሏቸዋል አላቅም የዛሬውን ቀን አላቅም ፋሚሊ ይሆን ይሆናል። ስማ በሁለተኝነት ደግሞ ጆሮ ጌጥ አለ ማሽናቸው። እድለኛ ነሽ የምር እድለኛ ነሽ፣ ወርቅ ነው ሀይሚ በጣም እድለኛ ነሽ ሀይሚ ብሩክን የመሰለ ባል ስላለሽ እድለኛ ነሽ። ብሩክም ደግሞ ሀይሚን የመሰለች ሚስት ስላለ የምሬን ነው ነግርሽ በጣም እድለኛ ነ በቃ የሆነ ሴሌብሬት ማድረግ አለባችሁ። ይሄ ይሄ አላቅም ምን ማለት እንዳለብኝ እኔ ራሱ ፋሚሊ አላቅም። የምሬንም ነው የምነግራችሁና ንገሯችሁ ፋሚሊ ገብታችሁ፣ መልካም ምኞታችሁን፣ ሀሳባችሁን በደንብ በቃ ፋሚሊ ላይክ እያደረጋችሁ ኮሜንት ላይ አስጨንቁልኝ፣ አስጨንቁልኝ። ይህን ቪዲዮ ፋሚሊ ኮሜንት ላይ እየገባችሁ ቀጣይ ደግሞ ሰርጋችሁን እንጠብቃለን እያላችሁ እንድትጽፉልኝ ይፈልጋሉ። መልካም ምኞታችሁን እንድታስቀምጡላቸው እፈልጋሉ። ፋሚሊ ምርር ያርጎን ነው ሀይሚን አሰብካት ፋሚሊ፣ እንደዚህ አይነት ጊዜ ብሩኬ ጋር አሳልፋ አታውቅም። ባይ ሰሞን ፋሚሊ እያስለማመዳት ነበረ። ከዚህ በፊት የነበረው ቪዲዮ ትዝ ይላቸዋል ብዬ አስባሉ። ከዚህ በፊት ምን አይነት ቪዲዮ እንደሰራ ትዝ ይላቸዋል ብዬ አስባሉ። አምጥቶ ወይን አብረን እንጠጣ ምናምን ነገር ነገ ከነገ ወዲያ እያላት ነበረ። ፋሚሊ ዛሬ ይሄው ወንድማችን አጉርቶናል፣ ወንድማችን አጉርቶናል። ዛሬ ሰርፕራይዝ ነው የምትሆኑ፣ ሰርፕራይዝ ነው በቃ በደስታ ነው የምታብደው፣ ነው ብዬ ማሰቡ እሺ እንዴ እንዴት ነው ያማረብሽ? እባክሽ እሺ፣ ዞኛ እንዴ ለምን በራስሽ ሻርፕ ላክሽ እንዳታየው? በጣም በቅል ፋሚሊ፣ አሁን ምን የምትል ይመስላችኋል? በጣም ምን ያላቅም ፋሚሊ፣ ምን ምን የምትል ይመስላችኋል? ስሜቱ እኮ ከባድ ነው ፋሚሊ፣ የምሬ ነው። ሴቶች እረዳችኋለሁ፣ ስሜቱ በጣም ከባድ ነው። እንደዚህ ስትባሉ በምትወዱት በምታፈቅሩት ሰው እንደዚህ ስትባሉ፣ በጣም ደስ የሚል ነገር በጣም ደስ የሚል ነገር ነው እና ምን አይነት ስሜት ውስጥ እንደምትገባ አሰብኩት። ፕሊዝ ፕሊዝ ቆይ ኮሚሽን አረ ጉዲ ፈላ በዚህ ሰዓት ውሃ እንዴት ይደፋብሻ ለኝ እሱ ፎክ ተፍ እያለ ምናም በዚህ በዚህ የሆነ የሆነ ነገር እያመቻቸው ውሃ እሱ አሁንም ሌላ ሌላ ሌላ ሳይንስ ውስጥ ነች ፋሚሊ። ለነገሩ ፕራንክ የምትደራረጉት እንደዚህ ነው እና በዚህ ሰዓት እሷ የምትጠብቀው ነገር ላይሆን ይችላል። እሺ ዝም በረከክ ነው። ዝም በረከክ ነው ልትንበረከክ ነው እንዴ? ዛሬ ላግትሽ ነው አልኩ። መብራት እያጠፋፋ ነው። ምን አስበህ ነው? ላግትሽ ነው አይደለም። ልባችን ተንጠለጠለ። ልቤ እኮ ተንጠለጠለ። ፋሚሊ ልቤ እኮ ተንጠለጠለ። ተንበረከክና አሁን እንደዚህ አድርገህ ታገብኛለሽ። የኔ ወዳሚ ሚስቴ ታገቢኛለሽ? በስመ አብ። ወይኔ ወይኔ ወይኔ ወይኔ የምር ላግትሽ ነው በገዛ ቤቴ ነው እንደምታገተኝ? አይደለም እኮ እጄ ልቀቀኛ። ዲ ዩ ካን ገቢኛለሽ አንተ ልጅና እንደ ምን ያስከሻ ና ና ና ና ና፣ ፋሚሊ ዛሬ ዛሬ ዛሬ እኔ አላቅም ፋሚሊ ይሄ ቪዲዮ እንዴት እንደሚያልቅልኝ፣ ፋሚሊ እንዴት እንደሚያልቅልኝ አላቅም። በጣም በቃ አልገባችሁ። በጣም እየሳሰውኝ ያለሁት ፋሚሊ እንዲ። ወይኔ! እሺ ታገቢኛለሽ? አረ ብሩኬ አትቀልድ። በጣም ወገቤ እያመመኝ ነው። ወገቤ ነው እያመመኝ ነው። ወይኔ፣ ስላሴ ስም ብሩኬ። በስተ መጨረሻ ሚድዲት ውድድብ በዝንዝና ፋሚ ውድድብ በዝንዝና ተንበርክኮ ሀይሚን ታገቢኛለሽ ወይ? ታገቢኛለሽ ወይ? በጣም ደክሜ ነው።

ወደሹ እሺ ተባልኩ። በቃ ቤተሰቦች፣ ወይኔ ሀይሚ እንኳን ደስ አለች። የምር ሀይሚን፣ ብሩክም እንኳን ደስ አላችሁ። እኔ ቃላት ነው ቃላት ስላጠወኝ ነው። የምር ቃላት አጥቻለሁ። ዛሬ ለእናንተ በቃ እማደርገው ነው ያጠውት። ምን ማለት እንዳለብኝ ራሱ ግራ እየገባኝ ነው። ፋሚሊ፣ በዚህን ሰዓት ይሄ ቪዲዮ አልገባችሁም? በቃ አልገባችሁም? በቃ ምን ያክል ጊዜ እየተመኘ ነው እንደነበረ ስንጨቀጭቃቸው ለምን እንደዚህ ያደርግላትም? ብሩኬ ለምን እንደዚህ እንደዚህ በጣም ብዙ ጊዜ ታውቃላችሁ፣ ደግሞ ምን ያክል ብሩኬን ፎርስ እንደሚደረግበት፣ ለምን ቀለበት ያስርላትም? ልጅቷን እንደዚህ የሚያደርጋት እንደዚህ እንደዚህ ምናም በጣም ብዙ ሰው ብዙ ነገር ያወራ ነበረ። ይኸው ጊዜው ደርሶ ዛሬ አስደስቶናል። ከዚህም በላይ ደግሞ ሀይሚን ያስደስታታል ብዬ ተስፋ አደርጋለሁ። ፈጣሪ ያለው ነው የሚሆንና ይኸው ዛሬ ብሩኬ ቀለበት አድርጎላታል። ቀጣይ ደግሞ። ወደ ሰርጉ ለመሄድ ደግሞ ያው መንገድ ላይ ናቸው። እያያቸው ነው እንግዲህ ከዚህ በላይ ምንም አይነት ማስረጃ የለም። ብሩክ እና እንወዳቸዋል፣ ዘላለም ኑሩልን። በስማ እንዴት እንደደከመኝ ልሳምክ። ወይኔ ብሩክ፣ እሺ። የምሬን ማየታችን በጣም ደስ ይላል። ቀለበቱን ወደ እርሱ። አንተ ግን የምርህን ነው እንዴ ያገባኸኝ? የቃቃ ነው። ኧረ ተይ፣ ኧረ ተይ፣ የሚቀለድበት ሰዓት አለ። ኧረ ተይ፣ በዚህ ሰዓት ልጅ ምንድን ነው? በጣም ትልቅ ነው። እግዚአብሔር፣ አይኔን ልገልጥ ነው። እንዳትገልጭ፣ እንዳትገልጭ፣ እንዳትገልጭ አልገልጥም፣ ግን ቀዘቀዘኝ። ጆሮ ጌጥ አስደሸት። አብላ እንዴ አላሰርኩም። እኔ ጆሮ ጌጥ እኮ አላደርግም። እሺ ምንድነው አንተ አሁን? ልግለት። አይንሽ መግለጥ ትቻለሽ። በስመ አብ ቅመሜ። በጣም ትልቅ ነው፣ ትልቅ ነው። የታባቱ ካልደፈረሰ አይጠራም በሚል፣ የታባቱ እና ይገባሻል። አይ ይገባሻል አይ ይገባሻል ሀይሚ የምር ይገባሻል። ይሄ እያንዳንዱ የሚያደርገው ነገር ያንስ ባታል እንጂ ፋሚሊ በታሪክ በታሪክ ሊበዛባት አይችል። የምሪን ነው። ለብሩክም እንደዚያው በተመሳሳይ ለሁለቶች የሚደረገው ነገር ያንስባቸዋል። ምክንያቱም በቃ ምን ያክል ምን ያክል አንዳቸው ለአንዳቸው መስዋዕትነት እንደከፍሉ ታውቃላችሁ። ፋሚሊ ና በቃ አሁን እኔ ሳያቸው ይሃ ነገር ነው የሚመጣብኝ፣ ፍላሽ ባኩ ይሃ ነው የሚመጣብኝ፣ ምን ያክል ችግር ውስጥ ገብተው እንደወጡ ምን ያክል ሰው መጥቶ እነሱን ሊያጣላ እንደተጣረቁ፣ ፋሚሊ ምን ያክል ፍቅራቸውን እንዳጠነከረው ያ ነገር ነው አሁን እየታየኛል። ገብቷቸዋል። እዚህ ላይ እነሱ አሁን እዚህ ቦታ ለተቀመጡበት ትልቅና ትልቅ መሰረት የሚሆኑ የኋላ ታሪካቸው ነው አይደል ፋሚሊ። ስለዚህ አላቅም፣ ብቻ ያንሳቸዋል፣ ያንሳቸዋል። የምሬን ነው። አይበዛባችሁም። ስለ ወርቅ ከሆነ ችግር የምር እኔ ደስ ብሎኛል ፋሚሊ። እኔ ራሱ ማለት ነው ደስታዬን እንዴት መግለጽ እንዳለብኝ አላቅም የምሬን ነው። እስከ ዛሬ ድረስ የለፋንበት ነገር ነው። እስከ ዛሬ ድረስ ስንትና ስንት ነገር እኛም በእነሱ ጭንቀት ተጨንቀናል፣ በእነሱ ደስታ ተደስተናል። እና እኛንም ነው በቃ ይህን ፊሊንግ እኛም ነው አብረን ፊልም እናደረገው አብረን ነው እያንዳንዱን ነገር የተጋፈጥ ነው። ሲደብራቸው እኛም ደብሮናል፣ ሲደሰቱ እነሱ እኛም ተደስተናል። ፋሚሊ አይታችኋል። በጣም ብዙ ጊዜ ተደስተናል፣ እኛም አብረናቸው አዝነናል፣ አብረናቸውና ሲጣሉ ለማስታረቅ ፍዳችንን በልተናል በቃ ፋሚሊ ይሄን ያክል ነው እና እኔ አላውቅም። እኔ ራሱ በጣም የሆነ ሰውነቴን ሁሉ ውርር እያደረገኝ ውርር እያደረገኝ ስሚያ፣ ወይ በቃ አታልቅሽ፣ ኖርማል ነው ስለሚገባሽ። ከሆነ ምንም የሚያስለቅስ ነገር የለም። በጣም ነው የማመሰግነው። የሚያስለቅስ ነገር የለም። በቃ ኖ ፕሮብሌም። ስጋና እሱ ነው አሁን። ሳም ስታለቅ እሱ ይደብሯል። እና እሱ አሁን ላለማልቀስ እሱ ራሱ ማለት ነው እየታገለ ነው በዚህ ሰዓት በቃ እየታገለ ነው። ምክንያቱም ፋሚሊ ይህ ቀን ለእናንተ በጣም በቃ ይህ ተርኒንግ ፖይንት ነው ብዬ ነው የማስበው ፋሚሊ፣ ለእነሱ በተለይ በቃ ህይወትን በተለየ መንገድ የሚያዩበት ማየት የሚጀምሩበት ቀን ነው ብዬ ነው የማስበው። እና በቃ የሆነ ኢሞሽናል ያደርጋል እሱንም ኢሞሽናል ያደርጋል እሷንም ኢሞሽናል ያደርጋል። እና በጣም በቃ አልገባችሁም? እኔ በጣም ነው ደስ ያሌ ለእነሱ አለ በቃ እኔ አላውቅም። ይህን ደስታቸውን ያየን የምር ተመስገን ተመስገን ነው የሚባለው፣ ሌላ ምንም አይባልም። ይህንን ደስታ ያሳየን ተመስገን ነው የሚባለው ፋሚሊ ተመልከቷቸው። በቃ ፊታቸው አበራ አበራ ያ ሁሉ ያ ሁሉ ግርግር ያ ሁሉ ነገር አልፎ ለዚህ ቀን በመድረሳችሁ በጣም ደስ ብሎኛል። እንደዚህ ንጹሕ ልቡ ናችሁ ምናምን በፍቅር እንደዚህ ሳቅ በሳቅ ስለሆናችሁ እኔ ደስ ብሎኛል። በጣም ነው ደስ ያለኝ። በጣም ደስ ይላል። በጣም ደስ ይላል። እኔ በጣም ደስ ብሎኛል። ደስታዬ ካቅሜ በላይ ሆኗል። ፋሚሊ ምሬ ነው ደስታዬ ካቅሜ በላይ ሆኗል። ፋሚሊ ባካችሁ ገብታችሁ ኮሜንት ላይ ንገሯቸው፣ ሀሳብ አስተታችሁን ንገሯቸው። ፋሚሊ ፕሊስ ፕሊስ። እኔ ዛሬ ዛሬ እንኳን ደስ አላችሁ ብቻ የሚል ኮሜንት ባይ ነው ደስ የሚለኝ። ባካችሁ ገብታችሁ ነገሯቸው። እኔ ራሴ ፋሚሊ ነው መልክላቸውና በቃ ይመለከቱታል እንደሚሚ ደግሞ እርግጠኛ ነኝ። በዚህ አጋጣሚ ደግሞ እንኳን ደስ አላችሁ በድጋሚ፣ እኔም ደስ ብሎኛል። ፋሚሊ እኔንም ደግሞ ሰብስክራ ማድረግ እንዳትረሱ ፕሊስ ፋሚሊ ሀያሺ በጣም ከብዶናል መግባት፣ ሀያሺ ብንገባ ደስ ይለኛል። ሰብስክራይብ እያደረጋችሁ አበረታቱኝ፣ እኔም ወንድማችሁ እሆናለሁ። ሶ እንግዲህ የዛሬ ቪዲዮ ይመስል ነበር፣ በቀጣይ እስካገኛችሁ ደግሞ መልካም ልመኝላችሁ። ሀይሚና ብሩኬ እንወዳችኋለን እያላችሁ ጻፉላቸው። የዛሬ ቪዲዮ ይመስል ነበር፣ በቀጣይ እስካገኛችሁ ባይ